በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤቶች መመዝገባቸውን የኢፌድሪ ምክትል ጠቅላይ ሚኒስትር ተመሥገን ጥሩነህ ተናገሩ። የአማራ ክልል በአምራች ኢንዱስትሪ ዘርፉ የሚታዩ ችግሮችን በመለየት ለውጤታማነቱ በትኩረት እንደሚሰራ እርዕሰ መስተዳደር አረጋ ከበደ ተናግረዋል። ኢትዮጵያ ታምርት እኛም እንሸምት ክልላዊ የማጠቃለያ መርሃ ግብር በጎንደር ከተማ ተካሂዷል። አክሊሉም ተስኖ ተከታትሎታል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመሥገን ጥሩነህ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የስራ ኃላፊዎች ኢትዮጵያ ታምርት እኛ ምሸምት ክልል አቀፍ የማጠቃለያ ዝግጅት ላይ ታድመዋል። በተለያዩ የኢንዱስትሪ ዘርፎች የተሰማሩ አምራቾች ምርቶቻቸውን ይዘው በዝግጅቱ ተሳትፈዋል። በኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን በማሳደግ በኩል ተስፋ ሰጪ ክንውኖች መመዝገባቸውን ርዕሰ መስተዳድር አረጋ ከበደ ተናግረዋል። እንደዚህ አይነት መድረኮችም የዘርፉን ተዋንያንን ማለትም መንግስትን፣ የግል ባለሀብቱን፣ የእውቀትና ምርምር ተቋማትን እንደዚሁም ደግሞ በአቅርቦት ረገድ በተለይም ደግሞ የፋይናንስና የመሰረተ ልማት ተቋማትን በአንድ መድረክ አገናኝቶ ስለ ክልሉ የኢንቨስትመንት ሁኔታ፣ በክልላችን ውስጥ ለኢንቨስትመንት ስላሉ ድሎች እንደዚሁም ደግሞ ስለሚያጋጥሙት ተግዳሮቶች በጥቅሉ አጠቃላይ ኢንቨስትመንት በክልላችን ስለሚያስፋፋበት ሁኔታ እየመከረ ቆይቷል፣ እየመከረም ይገኛል። በመሆኑም የክልላችን ኢንቨስትመንት በተለይም ደግሞ በአምራች ኢንዱስትሪ ዘርፍ ከቀደሙ ዘመን ዘመናት አኳያ ሲመዘን በፍሰቱ በጥራቱና ወደ ስራ በመግባት የኢኮኖሚና ማህበራዊ ልማት ትሩፋቶችን በማስመዝገብ በኩል እጅግ ተስፋ ሰጪ እና ተጨባጭ ሁኔታ ተፈጥሯል። በአማራ ክልል የአምራች ኢንዱስትሪ ዘርፉን በፋይናንስና በመሰረተ ልማት አቅርቦት በመደገፍ ለውጤታማነቱ በትኩረት መስራት እንደሚገባ ርዕሰ መስተዳድር አረጋ ከበደ አንስተዋል። ለዚህም መሪዎች ኃላፊነት አለባቸው ነው ያሉት። ይሄ ዘርፍ እለት በእለት ዘርፉን ለመምራት ባደረግነው ጥረት ልክ ያገኘናቸው መሰረታዊ ውጤቶች ቢኖሩም፣ ነገር ግን ዘርፉ አሁንም የተለያዩ ተግዳሮቶች የተጫጫኑትና እንደ ክልል መንግስትም ሆነ በአገር ደረጃ ልዩ ትኩረት ሰተን መስራት የሚገባን ዘርፍ እንደሆነ አውቀናል። ስለዚህ ምርታማነትን ማሸሻል በምርታማነት ላይ ተመስተን ትርፋማነትን ማሳደግ በዚሁ ላይ ተመስተ ደግሞ የክልላችን ኢኮኖሚ በማሳደግ በኩል ትልቅ ትኩረት ሰተን ልንሰራው የሚገባው ጉዳይ ነው። በኢትዮጵያ ታምርት ንቅናቄ ተጨባጭ ውጤቶች መመዝገባቸውን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመሥገን ጥሩነህ ገልጸዋል። ኢትዮጵያ ከመሸመት ባለፈ አምራቹን እንድትወጣ እየተሰራ እንደሚገኝም ነው የገለጹት። ኢትዮጵያ ታምርት የኢትዮጵያን ማንሰራራት ከሚያሳዩ ትምህርቶች መካከል አንዱ ነው። ኢትዮጵያ አምራችም ሸማችም መሆን ነው ያለባት ሲሆን በብዙ የምታምርት በጥቂቱ የምትሸምት እንድትሆን ነው እየሰራን የምንገኘው። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም፣ ወደ ዛሬም፣ ወደ ነገም ያሳየናል። ስልጣኔ መሰረት ይዞ ሀሳብ አመንጭቶ ስርዓት ሰርቶ ከተማ ገንብቶ የኖረባት ሀገር ናት። ጎንደር የንግድ መስመሮች መገናኛ፣ የስልጣኔዎች መገናኛ፣ የልዩ ልዩ እምነቶች መገናኛ፣ የልዩ ልዩ ህዝቦች መገናኛ የነበረች ከተማም ናት ጎንደር የታሪክ የቅርስ የኪነ ጥበብ የእምነት የትምህርት የኪነ ህንፃ የስነ ስዕል መናኸሪያም ናት ጎንደር ይሄ ልኳንና መልኳን የብልጽግና መንግስትም ታሪኳም ጠንቅቀው ይገነዘቡታል በአምራቾች በኩል የቀረቡት የተለያዩ የኢንዱስትሪና የግብርና ምርቶች የዘርፉን እያደገ መምጣት አመላካች መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። በችግሮች ሳይቆሙ ኢንዱስትሪው እንዲያንሰራራ ለሚጥሩ ሁሉ ምስጋናቸውን ችረዋል። ዛሬ ያየነው አጠቃላይ ምርት ክልሉ በጣም በጥሩ ሁኔታ ላይ እንደሚገኝ ያስመሰከረ ነው። ለሰው ልጆች መኖር አስፈላጊ ናቸው ከተባሉ መሠረታዊ ነገሮች ውስጥ ያላገኘሁት የለም። የምግብ እህል አለ፣ የመጠጥ ምርቶች አሉ ምግብ እህል ለማዘጋጀት የሚያስፈልጉ ዘይትና የቅባት እህሎች አሉ። እነዚህን የእንስሳት ሀብት ልማት ለማስፋፋት የሚያስፈልጉ መኖዎች አሉ። ቤት ለመስራት የሚያስችል ምርት አለ። ስለዚህ ሁሉም ነገር ለሰው ልጅ የሚያስፈልገውን ነገር ለማምረት የተጀመረው ነገር እጅግ በጣም አስደስቶኛል ና በዚህ ለተሳተፋችሁ ሁሉ ምስጋና ለማቅረብ እፈልጋለሁ። ከአምራች ኢንዱስትሪው ጎን ለጎን የቲቲኬ ኢንዱስትሪያል ኃላፊነቱ የተወሰነ የግል ማህበር የምግብ ዘይት አምራች ፋብሪካ ምረቃም ተካሂዷል።